እናንተም አትተኙ፣ ተንቀሳቀሱ። ግድ የለም፣ የዓለም የኑሮ ውድነት እየገሰገሰ ነው። ኢትዮጵያ ላይ ብቻ የተከሰተ ጉዳይ አይደለም። ከጎደሏችሁ ጨከነ ካልተባለ ለውጥ የለምና ጨከነ ብሎ ትንሽ ትንሽ መቆጠብ ያስፈልጋል። ያዳነች ደግሞ ሁለመናዋ ተቀይራ መጣች። ከፊትም ከኋላ ቅርጿ ቀይራ ነው፣ ቀይራ የመጣችኋል ወይ? ስልሳ ሁለት ዓመት በዚህ እድሜ እንደዚህ መሆን፣ ያዳነች ልጅ ነው የምትመስለች። ጽንፈኝነት ሊሰራ እሄ ወጣ ኢግኖራንት አይ ግድ የለም። ቁረጡና ትጥቃችሁን ጠበቅ አድርጉና ስሩ፣ ትጉ፣ ልፉ። ይመጣል ለውጥ። የተገኘውን እድል መጠቀም፣ በዛም ወደ ለውጥ መሸጋገር። እኛ በዚህ እድሜያችን አርጅተን ሽበት በሽበት ሆነ ምናምን የምንታየው፣ አፍንጫ ወሬት ነው የሚቀይረ፣ ጉንጭ ወሬት ነው የሚቀይረ፣ አጋጫ ወሬት ነው የሚቀይረ። ወሬት ሉሰደ ባሸንፍም አብሬድ ስራ ያለ መንግስት ነው ቆሻሻ። ቆሻሻ ነው። ይሄ አዝናን ነው በጣም ሰርታችሁ ቶሎ ተሸጋገሩ። ለውጥ የጥረት ውጤት ነው። መጣር ያስፈልጋል። ወጣቶች መስራት ያለባቸው የከተማው ልጆች በደንብ በተፈጠረው የስራ እድል ይሳተፉ። ዝቅ ብሎ የጉልበት ስራም ቢሆን መስራት ያስፈልጋል። ጣራደች ወደ ቤቷ መሄድ አትችልም፣ ወደ ሰፈሯ መሄድ አትችልም። እነዚህ ኮልኮሌዎች አሉ አለ ጥንቸል ጥንቸል ራስ አንድ ጅልጥ የአእምሮ ዘገምተኛ ትንሽ ጠች ስለሆነ ነው። አንተማ የተጠጉ ሁሉ ገድለህ ስመኛው እኮ የተገደለ ቤተ መንግስት ውስጥ ነው አሉ ቤተ መንግስት ውስጥ አስገድሎ መጥቶ መስቀል አደባባይ መኪና ውስጥ ያስቀምጠው ያስገድለው ያረመኔ ነው። ስንት ነው የሚጨመርልኝ? ሀያ ሺህ ነው? ሰላሳ ሺህ ነው? ስንት ነው? ችግራችንን ይፈታሉ? ያኮረፉ ነፍጥ ያነገቡ በየቦታው የሚንቀሳቀሱ በንብረትም በሰው ህይወትም ላይ ጉዳት የሚያደርሱትን በሰላም የሚገቡ ካሉ እንዴት በተቆጣያቸው። ስለ ስልጣን ሲያወራ ባለሀብቶች የሚላጫቸው ባለሀብቶች ምላስ የላቸው አንዳንዱ እንጂ ይላጫቸዋል፣ ሞጭላፏል። ምን አይነት ፖለቲካ ነው እየተካሄደ ያለ? ምን ነው እንደዚህ አይነት የወረደ ፖለቲካ ከምትሰሩ አዳነች አበቤ ሴቶች፣ የአዲስ አበባ ሴቶች ሰብስባ አዳነች ደግሞ ሁለመናዋ ተቀያይራ መጣች። ከፊትም ከኋላ ቅርጿ ቀይራ ነው የመጣችኋል ውጭ አገር ሄዳ። በጣም አስገራሚ ነው። እውነቴ ነው። የ62 ዓመት እናት መሆኗ አላውቅም ነበር እኔ። ደርግ ከመግባቱ አዲስ አበባ ከመግባቱ በፊት አስተማሪ ቲቸር እንደነበረች አላውቅም ነበር። 34 ዓመት ደርግ ከወደቀ 34 ዓመት ነው። ግንቦት ምናምን 34 ዓመት ያለፈው ከዛ ከ34 ዓመት የስንት ዓመት ሰው ነበር ነበረች? የ28 ዓመት ሰው ወደ 62 ከባድ ነው። 28 ዓመት ነበረች ኢህአዴግ ሲገባ እና በጣም አሁን ሃያ ምናምን ነው ምትመስለው። በጣም ይሄ ምን ማለት ነው? የስልሳ ሁለት እናቶቻችን የት አካባቢ ነው ያሉት? ምን አይነት ኢትዮጵያ ውስጥ እንዳለን ለማሳየትም ነው። የፖለቲካ ሀሳብ ልዩነት ቢኖርም የምንነጋገረው ስለ ኢትዮጵያ ነው። የምንነጋገረው ስለ ጋራ ህዝብ ነው፣ ስለ ጋራ ጥቅም ነው። አካሄድ ላይ የፖለቲካ ሀሳቢዎች ላይ ልዩነት አለማለት ወንድማማችነትን እህትማማችነትን፣ የሚጎዳ መሆን እንደሌለበት በዚህ ማመን፣ እርስ በርስም መተማመን እጅግ በጣም ያስፈልጋል። ታዬ ደንዳ በጣም የሚገርም ቪዲዮ ነው። ብቻ ያላወጣው ያልተናገረው ነገር የለም። ለምሳሌ መገረም ብቻ ሳይሆን ደነገጥኩኝ፣ ፈራሁኝ። በዚህ ደረጃ በሽተኛ አይመስለኝም ነበር። ሰውዬው ክፉ እንደሆነ ይገባኛል፣ ጨካኝ እንደሆነ ይገባኛል፣ አረመኔ እንደሆነ ይገባኛል። ግን ታዬ ደንዳ ሲናገረው ስሰማ ግን ሰው ሳይሆን ማኒስተር በቃ ስተር የምንለው ያንን ያዩት ለማንም ሰው አለ ለማንም ሰው ርኅራሄ የለው የሆነ ጊዜ አለ። ቆላ ሸኔዎቹ ተገደሉ ብሎ ሲያሳይ ካውንተር ፕሮፓጋንዳው በዛ አለ። ከዛ ምን አላለ? ምንድነው እናንተ እነ ሸኔ ዝምላችሁ፣ ድምጻችሁ ማጥቷቸው ግደሉ ብሎ አለ። የሚያጋጥማቸው ማነቆዎች በሚኖሩበት ሰዓት ከዚህ በፊት እንዳደረግ ነው እየተነጋገር ድጋፍ ማድረጋችን ይቀጥላል። ያኮረፉ፣ ነፍጥ ያነገቡ፣ በየቦታው የሚንቀሳቀሱ በንብረትም በሰው ህይወትም ላይ ጉዳት የሚያደርሱትን ፈጽሞ ወደ ሰላማዊ መንገድ ለማምጣት ተጠናክረን መስራት አለብን። የአርሲ ውጊያ ያያችሁት የአዳነች ሰፈር ነው። አዳነች ወደ ቤቷ መሄድ አትችልም፣ ወደ ሰፈሯ መሄድ አትችልም። ዘመድ ምናምን ጎረቤት ሰርግ ምናምን ብትጠራ ጎረቤት ምናምን ማህበራዊ ምናምን ነገር የለም። ኑ ወደዚህ ነው የምትላቸው። ሰርግ ካደረጉ ኑ አዲስ አበባ አርጎ ሰው ምንም ነገር የለም። በእሱ አእምሮ ችግር የለም። እንዲህ ብሎ ማምለጥ፣ ከህግ ማምለጥ ያለ ይመስላታል። እንኳን አዳነች አበቤ ደርግም ሄዷል፣ ኢህአዴግም ሄዷል። ይህ በሰባት አመቱ የኦንላይን ተቃውሞ፣ በዩቲዩብ የሚደረግ ተቃውሞ ደንግጠው ሳተላይት እና ዩቲዩብ ዲስአብል ሲያደርግ የሚውል የሞተ አንድ ሀሙስ የቀረው መንግስት እንዲህ እያለ የሚኖር ይመስላል።

መሰረታዊ ፋክቶችን ጥሳ እዛው ደፍጥጣ የምትኖር ይመስላታል። መንግስትም ይሄንኑ እያደረገ ነው። እንደ ፓርቲያችንም ይሄንኑ እያደረግን ያለ ነው። እንደዚህና መሰል እርምጃዎችን በመውሰድ በኩል አሁንም እንረባረባለን። ተቋማችሁ በነጻ ትታከማላችሁ፣ እስከ ቤተሰቦቻችሁና ለአቅመ ሔዋንና አዳም እስካልደረሱ ልጆቻችሁ በሌሎችን መታከም የምትችሉበትን እንመልሳለን። ትግራይ ለቀን አማራ ክልል ወያኔ እንድትገባ ያደረግና ታውቀን ነው ፋኑ ፋኑ እያለት የሚፎክረውን እንዲሰብረው አስቡት። እንግዲህ ለነገሩ ከትግራይ ተሸንፎ ነው የወጣው። በዛን ጊዜ ግን የአማራ ህዝብ ላይ የሚደርሰው የነበረው መከራ የትግራይ ኃይሎች አማራ ክልል ውስጥ ገብተው በሚዋጉበት ጊዜ፣ አብይ ግን ጦርነቱ አማራ ክልል ውስጥ በመሆኑ ተደስቶ ነበር። አንገቱን ይሰብሩልኛል፣ ቅስሙን ያሰብርልኛል። ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ እየመጣ እንዳይመስላችሁ። ቆም ብለን ነው የለቀቅናቸው። ይሄ ፋኖ ፋኖ ብሎ የሚያቅራራውን እንዲያሳዩት ነው። የትግራይን ጦርነት የጀመርነው እኛ ነው አለ። የትግራይን ህዝብ አደቀቀ። የትግራይ ጦርነት ወደ አማራ እንዲገባና በሴራ የሚያደርግ ነው እኛንን አለ። የአማራን ህዝብ እያደቀቀ ነው ተመልከቱ። ግን እያለን ያለው እንዲ እንዲ በእጃችን ያለውን ለመመለስ ምንም ወደኋላ የምንለው ነገር የለም። ስንት ነው የሚጨመርልኝ? ሀያ ሺህ ነው? ሰላሳ ሺህ ነው? ስንት ነው? ችግራችንን ይፈታል ወይ? ሐኪሞች የጤና ባለሙያዎች ትልቅ የሀገር ባለውለታ ናችሁ፣ ወደፊትም ባለውለታ ሆናችሁ ትቀጥላላችሁ። አድምጧት። ደግሞ ቀደም ብዬ ነገርኳችሁ ቃል ድና አይመስላችሁ ይሄ ለውጥ ማለት ነው። እኛ በዚህ እድሜያችን አርጅተን ሽበት በሽበት ሆነ ምናምን የምንታየው ሳይሆን ዝም ይታየኛል ማለት ነው። ሰው በስልሳ ሁለት አመቱ እንደዚህ ይሆናል። በ62 ዓመት ኢህአዴግ ሲገባ 28 8 ዓመት አስተማሪ ቲቸር የነበረች በ28 ዓመት የቲቲአይ ቲቸር ምናምን ከዛ ወደ ሲቪል ሰርቪስ ኮሌጅ ነው የገባችው። እነ ዶክተር ጸጋዬ አራርስ አስተምሯታል። ሕግ ነው የተማረችው። ሲቪል ሰርቪስ እኮ አሁን ይህን ሁላ አገር የሚታመሰው ሕግ ሰው ነች እኮ በእሷ ቤት ማለት ሕግ ነው የተማረችው። ዲግሪ አላት በሕግ የምንችለውን ያክል ከሀገሪቱ ሀብት፣ ከከተማችን ሀብት እናንተ ጋር ለማድረስ ወደ ኋላ የምንለው ነገር የለም። እስከዛሬም አላልንም። ይህንን ከግንዛቤ አስገቡ። ከጥቅማጥቅምና ደሞዝ ጋራ አያይዛችሁ ያነሳችሁት፣ ደጋግሜ እንዳነሳሁት ያንሳችኋል። የሰው መከራ፣ የሰው ስቃይ፣ የሰው ችግር ምንም የማይመስለው መምህሮችን ሰብስበ ሰብስቦ ችግራቸውን መከራቸውን ሲነግሩት እሱ ስለነሱ መከራ ለመስማት የሚፈልግ የነበረው እሱ የሚነግራቸውን ስሙት፣ ስሙት ምግብ በነፃ ስለሆነ ኮምፒውተር ዩኒቨርሲቲ ስላለ ጊዜ ስላለው ተማሪ ያን የእውቀት ማድ የሚገኝበትን ሪዝኒንግ የሚያድግበትን ተቋም ጽንፈኝነት የሚሰራ ሲቆጣያችሁት፣ ምክንያቱም ስልጣኑ ላይ የታየው አሁን ምን አይነት ኢቭል እንደሆነ ስለ ኑሯቸው ስለ ህይወታቸው ሊያወሩት ነው። ሄዱት ስለምን እንደሚያወራቸው መልኩን ተመልከቱ፣ ድምፁን ተመልከቱ። ስ ኢልማን ስ ሞኒስተር ለመኖር ቤት ክራይ ከፍላችሁ ልጆች አስተምራችሁበት ያንሳችኋል። ምንም ጥያቄ የለውም። እና የደሞዝ እና የጥቅማ ጥቅም ጥያቄ ሁሉንም በአንድ ጊዜ መመለስ ባይቻልም እንኳን እየተጠና እንደሆነ ታውቃላችሁ። ደግሞ በህግና በስርአቱ ይመለስ፣ እስከዛው ድረስ ዝም ነው ወያል ነው እና ሁለመና ከፊትም ከኋላም በሙሉ አስቀይራን የመጣችሁ ይሰማል። የእሷ ጽህፈት ቤት ጭምር ነገሩ ደግሞም የሚታይ ነው። ኮምፔር ማድረግ ይቻላል። ወዲያ ወዲህ ምንድነው አፍንጫ ቢቀይር አፍንጫ ወዴት ነው የምቀይረው እኔ ወዴት ነው ጉንጬ ወዴት ነው የሚቀየረው እኔ ምን አጋጨ ወዴት ነው የሚቀየረው ወዴት ልውሰድ ይሄን እኔ አፍንጫ ብዙ ሰው የእኔ አፍንጫ ችግር የለበትም ግን ብዙ አፍንጫው ላይ ሲያስተካክል ነው እና ከኋላ ያስተካክላሉ ይታወቃል ይሄን ግን ተቃይረው ነው የመጡት የሰማ ነው ደግሞ ስክሪን ላይም ይታያል ዋናው ቁም ነገር እሱ አይደለም ተመልካቹ እሱ የራሷ ጉዳይ ነው መብቷ ነው ልክ መንግስት ደግሞ ተደራጅቶ ጠንከር ብሎ በዛም በዚህም ታጥቀው ጦርነት የከፈቱትን መከላከል ሲጀምር ገዳይ መንግስት ይሄ ዲክታተር አገዛዝ መባል ተጀመረ ብንረዳ አይደለም ወይ አንደኛ ለማንኛውም የመንግስት ሰራተኛ ዘንድሮ የደሞዝ ማሻሻያ ሲደረግ ጤና ባለሙያዎችንም ያካተተ ነው መደጎም ነው እኮ እንጂ ቤት ይከራይላችኋል አይደለም ያልነው። ድጎማ ነው የሚለው የተወሰነ ነገር ሊደግፍ ይችላል በሚል ጥረታችንን በሚገባ ያሳያል። ስድድብ እንዲበዛበት እውቀት ሳይሆን ቅጥፈት እንዲፈበረክ አልፈቀድንም ወይ? አብይ አህመድ ምድሪቱ ላይ ያመጣው መንፈስ ይሄን አይደለም ከገዳይ መንፈሱ ጋር አብሮ የመጣው ቅጥፈትና ውሸት ምድርቱ ላይ የተፈበረከበት አልፈቀድንም። በመንግስት ኢንተርኔት፣ በመንግስት ኮምፒውተር፣ በመንግስት ቢሮ ውስጥ ቅጥፈትና ውሸት እንዲሰለጥኑ አልፈቀድንም ወይ የሰላም ኮሚሽን ብለን እና ያችሁ የሰላም ሚኒስተር ብሎ የሰላም ኮሚሽን ብሎ ምድሪቱን የጦር ቀጠናን ያደረጋት የጦር አውድማን ያደረጋት። በፊት የሰላም ሚኒስተር ባልነበራት ጊዜ ኢትዮጵያ ሰላም ነበረች። የሰላም ሚኒስተር ብሎ አጥቶ ግን ምድሪቱን የጦር ቀጠና ያደረጋል፣ የጦር አውድማን ያደረጋል። ከመኖሪያ ቤት ጋር ተያይዞ እናንተ የምትቆጥቧት የጤና ባለሙያዎች ተደራጁ በማህበር መሬት ዝግጁ ነው፣ ቤት መገንባት እንዲቻል፣ ለሁሉም ባንዴ ባይደርስ ቅደም ተከተል እየያዘ መድረስ እንዲችል። ስለዚህ ከእናንተ የሚፈለግ ስራ አለ ማለት ነው። ከእናንተ ከጎደሏችሁ፣ ጨከነ ካልተባለ ለውጥ የለምና ጨከነ ብሎ ትንሽ ትንሽ መቆጠብ ያስፈልጋል። ቀላል ነው ይሄ፣ እውነቴ ነው። በዚህ የስልሳ ሁለት ዓመት በዚህ እድሜ እንደዚህ መሆን መታደል ነው። መታ አይደለም ምቾት፣ ቀላል አይደለም። እውነት የአዳነች ታናሽ መሰለች፣ አዳነች ሳትሆን የአዳነች የአዳነች ልጅ ነው የመሰለች ልጅ፣ ወራሱ ማለት ነው። እዚህ አጋጣሚ ከብልጽግና አካባቢ ያገኘው መረጃ ነው። ለካ ኢትዮጵያውያን እንደዚህ መሰባሰብ ይችላሉ። ለካ እንደዚህ መሰባሰብ እንችላለን። ለካ የተከፋፈልን መስሎን ነበር፣ እንጂ የሆነ ነገር ከተፈጠረማ መነጋገር የምንችልበት አውድ አለ ማለት ነው። ከፋፍለናቸዋል፣ ሰባብረናቸዋል በጣት ስናቸዋል ሲለነበረ ብልጽግና ትልቅ የሆነ ውዥንብር ፈጥሯል። በዚህ ጉዳዩ ድንጋጤ ፈጥሯል። ያልተለመደ ተቃውሞ ነው። ቫይብሬት ነው ያደረገው። ልክ ቤቱ ሲደርሳችሁ ዳውን ፔመንት ሊቸግራችሁ አይገባም። በረዥም ጊዜ ክፍያ የምትከፍሉት ነው የሚሆነው። የትርፍ ሰዓት ክፍያ ይከፈላል። ከተማ አስተዳደሩ የመጀመሪያው ተደራጅተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን ነው። አብይ አህመድ የሚሰራውን ስራ በሙሉ በተቃራኒ ሆነ የሚሰራው ምንድነው። ለዚህ ነው ተመርከብ፣ እንዴት አጭበርባሪ እንደሆነ፣ እንዴት አተላይ እንደሆነ፣ እንዴት ጭንጭጭ እንደሆነ የማጭበርበር የማምታታት ነገር ካልሆነ በስተቀር በእውቀት በማስተዋል አይደለም። እኳል በእውቀት በማስተዋል የሚያደርገው ነገር የለ ማለት። አሁን ግን ተበላበት። ኢትዮጵያ እንደዚህ ያለ አጭበርባሪ ሰው በዘመናችን አይተን ስለማናቅ መጀመሪያ ሲመጣ ወና ብለዋል። አታሏል። በሰላም የሚገቡ ካሉ እንዴት በተቆጣያቸው። ስለስልጣን ሲያወራ ከዛ በፊት እኮ ከእናንተ ጋር ማውራት የቤተሰብ ወሬ ነው እናንተን ማውራት ብለሲንግ ነው እናንተ ምናምን ሲያቸው እኮ ነበር። ይህንን ሰው ተባብረን ማስወገድ አለብን። ወደ ዘጠኝ ሺህ የሚደርሰው ወደ ቁጠባ ስርዓት ገብቷል። እንትን ያለ ደግሞ መቆጠብ አልችልም፣ በዚህ መደራጀት አያስኬደኝም ያለ ደግሞ ኪራይ እናዘጋጃለን፣ ስራለን። ሀያ አምስቱ ፐርሰንት እንዴት ይሟላ የሚለውን እናንተም ስሩ መምህራን ቦታ ያስፈልገናል፣ ህንጻን ገንባ ስትሉ አመላልሰናቸዋል። እንዴ ወሰን እኮ ወዳው የኢትዮጵያ ህዝብ የሚያደራጀው ቢያገኝ ኖሮ ለተቃውሞ ቅርብ መሆኑ እንደዚህ አይነት ተቀራርቦ መስራት እንደሚቻል፣ ተቀራርቦ መነጋገር እንደሚቻል ጭምር ያሳየ መድረክ ነው። ድንጋጤ ተፈጥሯል። አዲስ አበባ 45 ኪሎ ሜትር ሬዲያስ ማስተዳደር የማይችል ነው። ብልጽግና 45 ሬዲያስ ሱሉልታ ቅርብ ነው ሶሎ ተዘና ብሎ ማውጣት የማይችል ጠቅላይ ሚኒስትር ይሄ መንግስት መንግስት አይደለም። ዛሬም ተሾመ እነዚህ ሆዳሞችም ከዩጋንዳ ስኳሽ እንግዲህ ሲዘምዛ ተወራጅቶ በየፌስቡክ ዩቲዩብ ሲወራጭ የሚለው አጀንዳ ስጫቸው እሱ ነው። አረካ ብሎ ወይ እነሱ በአግባቡ ኤክስኪዩት ያደረጉለት አይደለም። የተሰጣቸውን አጀንዳ እሱ በሚፈልገው መንገድ ማን እንደራሰ እኮ አይሆንም እኮ እች እንደዚህ በድልኝ ስትለው አድበስብሶ ይገላታል። በአግባቡ ደሊቨር ላይ ያደረጋት ይችላል። ሲጫቆ ራሱ መጣ ጨምረን ነው የሰጠው አላጎደልንም ቃላችንን ጠብቀን እናንተም አትተኙ ተንቀሳቀሱ፣ ግድ የለም። የዓለም ኑሮ ውድነት እየገሰገሰ ነው። ኢትዮጵያ ላይ ብቻ የተከሰተ ጉዳይ አይደለም። ትናንትና ባለፈው ሁለት ሺ አስራ አራት እንኳን የጨመርንላችሁ እኮ ያጨበጨባችሁት ነገር ዛሬ ምንም አይደለም እያላችሁ ነው። አይደለ እንዴ? ሁለት ሺ አስራ አራት ላይ እንዴት ደስ ብሏችሁ እንዳጨበጨባችሁ አረሳው። የቀኑ ሰባ ሰማንያ ምናምን ይሰጣል። ከሁሉም ክልል ቤንሻንጉል ገብተዋል፣ አፋር ገብተዋል፣ ከአማራ ብዙ ይገባሉ፣ ከኦሮሚያ ይገባሉ። ከሶስ በፊት ሞት ታቃላችሁ። እዚህ ሻው አካባቢ ምዕራብ ገብተዋል፣ ክፍት ነው፣ ገብተዋል ብቻ አይደለም ናቸው። በኢትዮጵያ ታሪክ ባሸንፍም አብሬ ልስራ ያለ መንግስት ነው። ከዚህ ለማስተዋል አንተማ የተጠጉም ሁሉ ገድለ በሰላም አብሬ ልስራ ያለ ኢታማጁርኩ ሹም እንኳን ሳይቀር የገደል ሰማን እኮ ኢንጂነሩ ስመኘው ቤተ መንግስቱ አስገድሎ ሻቢያ እኮ ሚስጥሩን አወጣበት። መታየት ያለባቸው ጉዳዮችን ውይይቱ እንደ ሀገር ይደረጋል። እዚህ ጋር የሚያበቃ አይደለም። ሀገራዊ ሁኔታውን በተረዳ መንገድ፣ ባገናዘበ መንገድ የምናደርጋቸው ማሻሻያዎች ካሉ እናሳውቃቸዋለን። ግን መረዳት ያለባቸው እስከዛሬ ድረስ እያደረግን የመጣ ነው። ምን ያክል ትኩረት እንደምንሰጥም ክብር እንደምንሰጥም ያለን ኮሚትመንት ነው። ዛሬ ፋና ላይ እያየሁት ነበር። ራሱ መጣ ተገላልጦ፣ ጤነኛ ሰው ሆኖ ሲናገር በነገራቸው ላይ በጣም ነው የሚያምርባቸው። ጤነኛ ማለት ለህሊናቸው ተገዝተው አሁን አዲስ አበባ የነበሩ ሁሉም ሲያሽቃብጥ ቆሞ መንግስት ሲወርፉ የነበሩት መጨረሻ ላይ ታስረው ምናምን፣ አንዳንዱ ተሰዱ፣ አንዳንዱ ይጋ እንዳሆኑ አሁን ልደቱ አያሌው እንዴት ጠቅላይ ሚኒስትሩ ወረፈ እያለ የሚተነትኑ እነዚህ ኮልኮሌዎች አለ ለአሁን ጥንቸል ጥንቸል ራስ እነሱ ያብርባቸው ነበር፣ ድሮ ለህሊና ሲናገሩ ለማንም ሳይሆን ለህሊናቸው ሲናገሩ፣ ያኔ ካሪዝማ ነበራቸው። አሁን የለም። ካሪዝማ ከየት ይምጣዋል? ከህሊና ጋር መታገል በጣም ከባድ ነው። ሁለተኛ ልማታችን አካታች ነው። በየቦታ የሰራነውን ስራ አይታችኋል። እንዴት ትልቅ አጀንዳ ይሆናል። ሁሉንም ነጋዴ በየአመቱ ኦዲት እያደረግን ልንሰራ አንችልም። ግብር ከፋይነት በበጎ ፈቃደኝነት ነው። ግብር ከፋይነት የውዴታ ግዴታ ነው። መብታችሁን አስከብሩ። ስመኛው እኮ የተገደለ ቤተ መንግስት ውስጥ ነው አሉ። ቤተ መንግስት ውስጥ አስገድሎ መጥቶ መስቀል አደባባይ መኪና ውስጥ ያስቀምጠው ያስገድለው፣ ይህ አረመኔ ነው። አንተማ እውነተኛ አርበኞችን የምትገድል፣ እውነተኛ ጀግኖችን የምታዋርድ፣ በሰላም እታገላለሁ የሚሉትን የምትገድል ገዳይ መንፈስ በውስጥ ያለ ጠቅላይ ሚኒስትር ነት እሳ እሱ ነው ጸቡ። ካላችሁኝ እውነት እውነት እላችኋለሁ፣ በሰላማዊ መንገድና በምርጫ እስከሆነ ደግሞ ክርስቶስ ሆነ። እውነት እውነት እላችኋለሁ ክርስቶስ ደግሞ ሆነ። አልኳቸው እኮ ሰውየው ራሱን እንደ አምላክ አርጎ ነው የሚያዩ። ትንሽ ቆይቶ ክርስቶስ እኔ ነኝ ይለናል፣ እኔን አምልኩኝ ይለናል። መተማመን ካላችሁ ከመረጃ ውጪ ምንም ሊደርስባቸው የሚችል ነገር የለም። ራሱን የቻለ ስርዓት የተዘረጋለት ከዛ አመራሮቹ ጋር ግቡ እዛ ካላለቀ ኑ እኛ ጋር አመራሮቹ ጋር የደረሰ በርካታ ነገር በትክክል እንደተፈታ ስለማ ክትትላለኝ በትክክል እንደተፈታ ቅድም ባልኩ ስርዓት ሂዱ። ህጉ ግልጽ ነው፣ ግልጽ ነው። አንድ ዥልጥ የአእምሮ ዘገምተኛ ትንሽ ጣች ስለሆነ ነው። ያው አማርኛ ይቀርበ አይ ነው ይበሉ፣ ይጠጡ ይሆናል፣ ያጨሱ፣ ይቅሙ ይሆናል፣ ይጠጡ ይሆናል ግን ከህሊናቸው ጋር እየተጋጩ ነው የሚኖሩት። ወደ ወረደ ምንትን ይሸልሙታል። እጅማ ሄዱ ይሸልሙታል። ቁጭ አድርገው እዚህ ወንበር ላይ አስቀምጠው የአማራ ክልል በዚህ ሽመልስ አብዲሳ በዚህ ጠቅላላ ኢትዮጵያ ክልሎች እንደዚህ አድርገው ደግሞ እሱን እንደ ሌላ ከአረብ ሀገር የመጣ ንጉሥ አድርገው ቁጭ አድርጎ ጦር ይሸልሙታል እንደዚህ ንጉስ ያረጉታል። እዚህ ድራማ ይሰራሉ። ኦህዴድ እንደዚህ ማናት፣ አንዲት አርሶ አደር ሴት አለች፣ ጀግና አርሶ አደር ምናምን እያሉ ቲክቶክ ላይ ምናምን የሚያረጓት በረኸት ነው። ወይዘሮ በረኸት እንቁላል እኮ ከሀያ ምናምን እኮ ወደ አምስት ብር ወርዷል ያለችው ልጅ ማለት ነው። በየጊዜው ስልጠናና ትምህርት እየተሰጠን ያለው እሱን ክትትል አድርጋችሁ መደረግ ያለባቸው ማሻሻዎች ብታደርጉ በጣም ውይይታችን ማደጉን ያየሁበትና ዛሬ ደስ ከተሰኘውበት ያለው አቋማችሁ በጣም ተሻሽሏል። ይሄ ይበል የሚያሳይ ነው። የግብር ስርዓት ላይ ጠንካረር ካላልን በስተቀር ለውጣችን ቀጣይነት አይኖረው። መጥፎ የሆነው እኔ ብቻ ነኝ የምችለው እናንተ አትችሉ ምናምን ስጡ፣ አይደለም አያችሁ? እኔ ብቻ ነኝ የምችለው እናንተ አትችሉ። ሁልጊዜ ስለ ኢምፔሪቱ ነው የሚያወራው። ሁልጊዜ አለመቻሉ መቻሉ ባደር ያደርገዋል። እውቀት ያለ መኖሩን በጣም ይረብሸዋል። ስልጣናችን ስለሆነ እንታገለዋለን። ይታገል ነው ያለ ነው። ከአንድ ክፍል አንድ ክፍል በየቀኑ እየዘልክ እያደርግ እንታገለዋለን። ሪ ቆሻሻ፣ ቆሻሻ ነው ይሄ። አዝናለው። በጣም እንደዚህ ያለ አረም ምድራችን ላይ መብቀሉ ያሳዝነኛል። በእንደዚህ ያለ እጅ መውደቃችን። ግብር ከፋዮች ተገቢው ክብር ይገባቸዋል። አክብረን ማገልገል ይገባናል፣ ግዴታችን ነው። ይህንን ለማምጣት እንጥራለን፣ እንሰራለን፣ እንተጋለን። በአንድ ጊዜ ግን ሊመጣለን እንደማይችል ደግሞ እናንተ መወቁት። የተወሰነ ትዕግስት ኢትዮጵያ። እንቁላል አምስት ብር ወርዷል። እንደዛ ያለ የኢትዮጵያ እንቁላል የኢትዮጵያ ልጆች አለፈላችኋ እኔም አቁ ወተት በሊትር መቶ ምናምን እንደሆነ እንቁላል ሀያ አካባቢ ነው። በተለይ አዲስ አበባ ነው ወቅት ልጅቷ ደግሞ እርሱ ባስቀመጡት ፕላን መሰረት እርሱ ባስቀመጡት ፖሊሲ መሰረት የሌማት ፖሊሲ መሰረት እንቁላል አምስት ብር ስድስት ብር ወርዶ አልኮ እኔ ዋጋ ሲወርድ በኢትዮጵያ እኔ ሰምቼ አላውቅም ሁሌ እንደጨመረ ነው ወይ እዛ ትንሽ ፖዝ ያደርጋል። ትንሽ ቆምና ቀስ እያለ እንትን ያደርጋል እ ሲቀንስ እኔ ብዙ አብዛኛው ሲቀንስ አይታይ እኔ ሰምቼ አላውቅም እንደዛ ነው ያለች በረከት ብቻ ሶሻል ሚዲያ ላይ ምናምን ምናምንትን ስታደርግ ትታያለች አሽቃባጅነት እሱ ነው ባለጊዜነት የባለ ጊዜነት ምልክት ነው በነገራችን ላይ እሱ እንደዚህ ካላልክ ብድር የለም እየመጡ ያሉትን ለውጦች እየመዘናችሁ ያላለቀው ክፍልም ተሰርቶ እንደሚያልቅ ተስፋ አድርጋችሁ እምነታችሁን አዳብራችሁ አብረን እንስራ። ሰርታችሁ ቶሎ ተሸጋገሩ። ለውጥ የጥረት ውጤት ነው። መጣር ያስፈልጋል። ከስራ የሚመጡ ወጣቶች መስራት ያለባቸው በአምስት አመት ውስጥ አሁ ከልብ ከተሰራ ለውጥ ይመጣል። በአንድ አመት ተኩል አዲስ አበባ ላይ የመጣውን ለውጥ ይውት። ዛሬ ደግሞ እንደ አብይ አመድ አይነት እንጭጭ እውቀት የሌለው ጥበብ የሌለው አቅም የሌለው ተራ ምናምንቴ ምድሪቱ ላይ ተቀምጦ እጃቸው ላይ አግኝተውታል፣ እና እሱን ተጠቅሞ ምድራችንን ሊያፈርሱ ፈንድ የሚያደርጉት እነሱ ናቸው። አዲስ የመጡለት አሉ። ከትግራይ ፍሬሽ አዲስ ባንዳ፣ አዲስ ገብ ኒው ካመር ኒው አራይቫል ባንዳዎች አሉለት። አብይ አህመድ አሁን የሚያደርገው ጦርነት የሞቱ ጦርነት ነው። በዚህ ጦርነት አብይ አህመድ ይሞታል። ግኖራ ግኖራት ፒ ግድ የለም፣ ቁረጡና ትጥቃችሁን ጠበቅ አድርጉና ስሩ፣ ትጉ፣ ልፉ ይመጣል ለውጥ። የተገኘውን እድል መጠቀም በዛም ወደ ለውጥ መሸጋገር ዋነኛው መፍትሄ እንደሆነ አስረግጬ ማንሳት ፈልጋለሁ። የከተማው ልጆች በደንብ በተፈጠረው የስራ እድል ይሳተፉ። ስራ መምረጥ፣ ስራ መናቅ፣ ስራ ማማረጥ ለውጥ አያመጣም። ዝቅ ብሎ ሰርቶ ተለውጦ መለወጥ ያስፈልጋል። እንደዚህ ካላል ጓደኛ የለም። እንደዚህ ካላል ኢንቨስትመንት ነገር ላይ መግባት የለም። እንደዚህ ካላል ለገዢው ፓርቲ እንደዚህ ድጋፍ ካላሳየ ቢዝነስ ራን ማድረግ አትችልም። አይ ፓርትነር መፍጠር አትችልም። ጠቅላይ ሚኒስትሩ ለባለሀብቶች ምን ምንድን ነው የሚላቸው? እናንተ ናችሁ ሌባ የፈጠራችሁ ያለ ገንዘብ ትንም ማንቀሳቀስ አትችሉም። ይገባኛል ይላቸዋል። ይገባኛል ይላቸዋል። ና ግን እስ ጠቁሙኝና ሊያዛቸው አንድ አስር ሊያዝና ይላቸዋል። ማን የሚባል ባለሀብት ነው ሚኒስትርን የሚይዘው? ሚኒስትር ይቅርና ተራ ኮልኮለ፣ ተራ ደህንነት እንዴት ብሎን የሚይዘው? በኢትዮጵያ ምድር ላይ ህይወት የለውም እንዴ ሚስት የለውም ልጅ የለውም ራዕይ የለውም። ማን ደፍሮ ነው ለዛውም፣ ለዚህ መንግስት ይህን መንግስት ተማምኖ አይደረግም ያው ሰውየው ነው ያውቋል። እየሰሩ ነው ያሉት ግን ከዚህ በላይ አይሳተፉ። ከዚህ በላይ የጉልበት ስራም ቢሆን መስራት ያስፈልጋል። ጎንበስ ብላችሁ በጉልበታችሁ ጭምር ለፍታችሁ ዛሬ ትልልቅ አንቱ የተባላችሁ ነጋዴ ለመሆን የበቃችሁ ስለዚህ፣ አበረታቷቸው። እናንተም ዘመድ ዘመዳችሁን ብቻ አትቅጠሩ። ቀጠሯቸው በአካባቢያችሁ ያሉትን ልጆች አሰልጥናችሁም ቢሆን ቅጠሯቸው። ታዬ ደንደአ አንተን እኮ እንዳንተ ድሮ ሞኝ ነበር ሰዎች የተጠቀሙብህ ነው፣ ሞኝ አትሁም ብሎ አለኝ አለ አብይ። ብቻ ብልጥ፣ ሌላ ሁሉ ሞኝ። አረቦቹ ጌቶቹ ቀይ ባህርን ካላስመለስ ብለውታል። አብይ አህመድ ቀይ ባህርን አስመልሳለሁ ብሎ ከትግራይና ከኤርትራ ህዝብ ጋር ይዋጋል። የአብይ አህመድ ፍጻሜ ሆኑ መሞቸ፣ ሆኑ መጥፊያ። ሆኑ እንደኔ እንደኔ ያደርገው ነው የምለው ይሄ ቱ ሰውዬ ከምድራችን መወገድ ስላለበት ታዬ የአንበሳ አፍ ውስጡ ነው። ይሄን የነገረ ተመልከት፣ ምን አይነት ደፋር እንደሆነ ምን አይነት የፕሪንስፕል ሰው እንደሆነ ነው ያሳየ። ታዬ ከመቼውም ዘመን በላይ ነው ያከበርኩት። ስለዚህ የኢትዮጵያ አርቲስቶች ንቁ፣ ይሄ አውሬ አይጠቀምባችሁ። በአውሬው ስማችሁ በወርቅ ከሚጻፍ በዚህ አውሬ መጠላትን ይሻላል፣ በዚህ አውሬ መገፋት ይሻላል። ይቻላል ማሰልጠን። የበለጠ ለቢዝነሳችሁ ጥሩ እምነት መሰረት ትገነባላችሁ። በጥቅሉ እንበርታ ማለት እወዳለሁ። አገር የጋራ ናት፣ በጋራ ነው የምትገነባው። ተደራርተን፣ ተደጋግፈን፣ ተደማምጠን አብረን ስለሰራን ውጤቶች አይተናል። ይቀጥላል፣ የሚቆም ጉዳይ አይደለም። ሌላም ጊዜ እንደዚሁ ፕሮግራም አዘጋጅተን እናዳምጣችኋለን። ዋነኛ ሙሰኛ፣ የሙስና ባላባቱ ዋና ፊታውራሪ አብይ አህመድ ራሱ አሉ እንዲ ያለው እኔ እኮ ደግሞ ዛ አራት መቶ ዶላር ነው ግን አይበቃኝ ምናምን እያለ አስር ቢሊዮን ዶላር አትጠይቁኝ እያለ ቤተ መንግስት እየገነባ የአዲስ ኮሪደር ብሎ ጨረታ የለ ምናምን እንደፈለገ እንትን ሚያደርግ ባለሀብቶች የሚላጫቸው ባለሀብቶች ምላስ የላቸው አንዳንዱ እንጂ ይላጫቸዋል። ጠቅላላ አንድ ባለሀብታ አሁን አራት ቢሊዮን የላጨው ነው ሞጭላፋን ሚኒስትር እንኳን ቢሆን አንድ ሳምንት አላስቀረውም ይላል። እኔ የሚለው ስሜት በነገራችን ላይ እኔ እኔ ዩኒቨርሲቲ አልከፍትም፣ እኔ ሀይ ስኩል አልገነባም ምናምን አልገነም። እኔ የሚለው መንግስቴ ነው የሚለው የኔ መንግስት እኛ የሚለው ነገር ካልተናገረ ሰውየው ንጉስ ነኝ።